ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን አሜሪካ በቻይና ላይ በጣለችው ቀረጥ የተነሳ ትክትክ ግንፍል ያለችዋ ቻይናም እስከ መጨረሻው ድረስ ለመዋጋት መማል መገዘቷን፣ በዚያው በኤሺያ ቀጠና ያለችዋ ጃፓን በበኩሏ በኪውሪል ደሴቶች የተነሳ ከሩሲያ ጋር በተቻላት ሁሉ የሰላም ስምምነት ላይ ለመድረስ ጥረቷን እንደምትቀጥል፣ ወዲያም በመካከለኛው ምሥራቅ ቀጠና ምድር ዝርዝር ጉዳዮችን እያነሳን እንዘልቃለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ ያየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። U.S. President Donald Trump announced a tariff of 34% on Chinese imports. Beijing has announced a retaliatory tariff of 34% on the USA. በአሜሪካ ፕሬዚደንቶች ታሪክ የማዕቀብና የቀረጥ አባዜ ተጸናውቷቸዋል በሚል ክፉኛ የሚጠለጠሉት ሰው የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰሞኑን ድፍና ዓለምን መነጋገሪያ አድርገው ከማቅ ላይ ያስቀመጠ የቀረጥ አባዜያቸው ብዙ አባብሏል። ትራምፕ በቀረጣ ባዚያቸው ከደበደቧቸው በርካታ አገራት መካከል በቻይና ላይ የጣሉት 34 በመቶ፣ በቬትናም ላይ 46 በመቶ፣ በወዳጃቸው የምትባለዋ እስራኤልም ላይ የ17 በመቶ እንዲሁም እነ እንግሊዝና ሌሎችም ወዳጅ የሚባሉ የአሜሪካ አጋር አባሮች ከትራምፕ የማዕቀብ አበላ አልተረፉም ነው የሚባለው። ጉዳው የቀና ሲታጣ ይመለመላል ጎባጣ አይሉትን የሆነው በዚሁ የቀረጥ አባዜ ትራምፕ መብላቷን አላወቀች እጇን ታጠበች ይሉትን በሆነው ጉዳያቸው፣ ቻይና ለተጣለባት የቀረጥ አባዜ እስከ መጨረሻው ድረስ አሜሪካን ዋጋታለሁ ስትል ምላ ተገዝታለች የተባለው። ባለደንዳና ጫንቃ ቻይና የምጣኔ ሀብቷ ጥቂት እንዲጎድል አትፈልግም ወይም እንዲጫጭና እንዲከሳ አትፈቅድም ነው የሚባለው። ቻይና ከዚህ ደረጃ ላይ ለመድረስ ወይም የምጣኔ ሀብቷ ዛሬ ካለበት ደረጃ ላይ ለመድረስ ስንት ገደል ወርዳለች፣ ስንት አዘቅትን አልፋ ሽቅበቱን ወጥታና ወርዳ እዚህ እንደደረሰች በታሪኳ የከተበችው ሁሉም ነገር ያስታውሳል። ስለዚህ ቻይና በምጣኔ ሀብቷ ጉዳይ ከማንም ጋር ድርድር የላትም ነው የሚባለው ቀድሞውንም ቢሆን አሜሪካ በመጀመሪያው የትራምፕ የአስተዳደር ዘመን አራት ዓመታት ከቻይና ጋር የንግድ ጦርነት ውስጥ መግባታቸው ይታወሳል። ዛሬም ደግሞ በቀረጥ ሰበብ ብለው 34 በመቶ ቀረጥ ጥለውባታል። እኔ ያደርባባው ሰው የቻይናው ፕሬዚደንት ሺጂንፒንግ ዝምታቸውን ሰብረው ግድ የለም እንተያያለን፣ እንኪያስ፣ እንኳን ደህና መጡ ትራምፕ ሆይ ለዚህ ማን ያቅተዋል ታዲያ አሲሉ ለበቀል ምላሽ መዘጋጀታቸውን አስታውቀዋል ነው የተባለው። የአሜሪካና የቻይና ባለስልጣናት የያዙት ሽኩቻ ቢኖር ሲቃኝ በውስጥ አዋቂዎቹ የለም ይሄ እኮ የቅናት ነው፣ የመበላለጥ ጉዳይ ነው። አትበልጭኝም፣ አትበልጭኝም በሚል ማን ከማን ያንሳል፣ እባብ ለእባብ ይታያይ፣ ካብ ለካብ ይሄ ነው የሆነው በቻይናና በአሜሪካ መካከል የሚል ብርቱ ስላቅና ትችት ይወርዳል የሁለቱ ሀገራት የንግድ ጦርነት ብቻ ሳይሆን ሁለቱን ሆድ የሚያስብሳቸው አሜሪካም በታይዋን ደሴት የተነሳና በደቡብ ቻይና ባህር የተነሳ ወዲያም በኮሮና ቫይረስ የምንጭ ጉዳይ የተነሳ ቻይናን አቁስላት ስላት የለም ወይ ይላሉ በእርግጥም በዚያ የኮቪድ-19 ክስተት ዘመን የአሜሪካው ፕሬዚደንት እኒሁ የዛሬው ሰው ዶናልድ ትራምፕ ቻይናን አውቃ የሰራችው ቫይረስ ነው ምንጩ ሰው ሰራሽ ነው በሚል ሲያብጠለጥሏት እንደነበረና ከፍ ዝቅ አድርጋው በነገር ሲመትሯት እንደነበረ ይታወሳል። በዚያን ጊዜው የዓለም አቀፉ ትንታኔ ዘገባችንም በደንብ አብጠርጥረን አይተነዋል። ታዲያ ሆዴ አባውን ብቅ ሊያወጣዋልን ሆኖ ዛሬም በልጁ ባጣሽ በንግድ ልጁ ሲሉ ትራምፕ በዳግም የፕሬዚደንታዊ ስልጣን መንበራቸው ላይ ተቀምጠው ቻይና ላይ ቀረጥለዋል አሉ የንግድ ጦርነቱ አላበቃ ችግሩ አልተፈታ፣ ዛሬም በቁስል ላይ ቁስል ምን ይሉት ይሆን? እውን ትራምፕ ጎትተው ጎትተው የሚያመጡት ዳስ ከፋው ማን ይሆን? አሜሪካውያኑ ትራምፕን ተቃውመዋቸዋልን የተባለው ሰሞኑን፣ እንዲያውም ግልብጥ ብለው አደባባይ ወጥተው ትራምፕን አውግዘዋቸዋልን የተባለው ይብቃህ፣ የምትረግጠውንና የምትቆምበትን እወቅ፣ መካሄጃ መንገድህንም ለይ ሲሉ ፍሬናቸውን ያዝ አድርገው ቆም ብለው እንዲመዝኑ አሳስቧቸዋል የተባለው ይህ እንግዲህ በቻይናና በአሜሪካ መካከል ያለው ሰሞንኛ ዜና ነው። ሌላው እዚያው ኤዥያ ቀጠና ውስጥ ስንቆይ ጃፓን በኪሪል ደሴቶች የተነሳ ከሩሲያ ጋር ያላትን ከባድና አደገኛ ሰጣ ገባ ለመፍታት በተቻላት ሁሉ የሰላም ስምምነት ላይ ለመድረስ ጥረቷን እንደምትቀጥል አስታውቃለችን የተባለው ዛሬ የወጣ መረጃ ነው። ጃፓንና ሩሲያን ክፉኛ ሲያጠዛጥዛቸው ለከፋ የጦርነት አባዜም ሲያዳፍጧቸው ከነበሩ ዋና ዋና ምክንያቶች የኩሪል ደሴቶች ተጠቃሾቹ ናቸው። ሩሲያና ጃፓንን ለዘመናት በጠላትነት ያፈራረጁት የኩሪል ደሴቶች ጉዳይ ዛሬም አልተፈታም። በተመሳሳይ ጃፓን ከቻይናም ጋር በዲያጎ ወይም በሴንካኩ ደሴቶች ጉዳይ መካረራቸውና የጎሪጥ መተያየታቸውን እንመለከታለን። ቅድሚያ ግን ሩሲያና ጃፓንን እንደዚህ የውጥረት ያያያዙት ደሴቶች እነዚያ አራቱ የኪሪል ደሴቶች በጃፓን ኩናሺር፣ ሺኮታን፣ ኢቱሩፕ እና ሃምቦማኒ በሚል ይጠራሉ ነው የሚባለው። ጃፓን በእነዚያ ደሴቶች ላይ የሩሲያን ሉዓላዊነት አትቀበለውም ወይም የለም ስትል ለዘመናት ትሞግታለች። ሶቪየት ኅብረት እነዚያን የኪሪል ደሴቶች በሁለተኛ ዓለም ጦርነት ወቅት ከጃፓን ቀምታ መጠቅለሏ ይነገራል። እንደ አውሮፓኑ አቆጣጠር በ1956 ሶቪየት ኅብረት ከጃፓን ጋር የሰላም ስምምነት መፈራረሟም ይታወሳል። እንደ አውሮፓኑ አቆጣጠር በመጋቢት 2022 የምዕራባውያኑን ማዕቀብ በተመለከተ በንዴት የጦዘችዋ ሩሲያ ከዚያ ስምምነት መውጣቷ ይነገራል። የጃፓን የውጭ ጉዳይ ሚኒስቴር ከ2003 ጀምሮ የኪሪልን ደሴቶች በሕገ ወጥ መንገድ በኃይል የተያዙ ሲል መፈረጁም ይታወቃል። እንግዲህ ጸብ ያለሽ በዳቦ ነው። ጃፓን የለም ሩሲያ ይሏት አገር ወይም ሶቪየት ኅብረት በኃይል የሁለተኛው ዓለም ጦርነት ወቅት ቀምታ ነው እንጂ ያዘቻቸው የኪሪል ደሴቶች ምን ሲባል የሩሲያ አካል ይሆናሉ ስትል ትሞግታለች። ለዘመናት ወይ ኃይል ኖሯት እንደ ቀደመው ዘመን ከሩሲያ ጋር እፎዳለ ጦርነት ለመግባት ቁመናዋ አይፈቅድላት፣ አሜሪካም ትከለክላታለች። የጃፓንም ሕገ መንግስት ይከለክላል ነው የሚባለው። ታዲያ እንዴት ይበጃል? ወዲህ ጃፓን ከቻይናም ጋር በሴንካኩ ደሴቶች ወይም ዲያጎ ይሏቸዋል። በእነዚያ ደሴቶች እየተፋጩ ለመማታት የጎሪጥ ነፍጥ የተማዘዙበት ጊዜም ተደጋጋሚና ብዙ እንደሆነ ይነገራል። ቻይና የሴንካኩን ደሴቶች በዓይንሽ ማየት እንኳን አይፈቀድልሽም ትላታለ፣ ጃፓን ጃፓን በተመሳሳይ እንዲህ። እነዚህ ሁለት ወዳጅና አጋር አባር ሀገራት ሩሲያና ቻይና በአንድ አድመው ነው ወይ የኪሪልን ደሴቶች ሩሲያ አሁን ደግሞ የሴንካኩ ደሴቶች እንዴት ቻይና ቀምቼ ቀራለሁ ብለው ይነሳሉ ሲሉ እምቧን ትጠርጋለች ጃፓን። ለማንኛውም ግን ልዕለ ኃያሏ ሀገር አሜሪካ ወይም የዓለም መሪዋ እኔ ነኝ አሜሪካ ጃፓን በሩሲያም ይሁን በቻይና አንዲት ትንኮሳ ቢሰነዘርባት ቅድሚያ እኔን ያድርገኝ ስትል ደጋግማ ትገልጣለች፣ ሽንጧን ታሳያለች አሜሪካ። በዓለም ላይ አራት ግዙፍ ጦርነቶችን በተመሳሳይ ወቅት መዋጋት ትችላለች ይሏታል። እንኳንስ እንደዚህ ሌሎች ሀገራትን ጦር ኃይል አሰልፋ ከጎኗ ቀርቶ ብቻዋንም ትበቃለች፣ ችሏታል። የለም ይሄ ግን ወሬ ብቻ ነው የሚሉትም የወታደራዊና የፖለቲካው ዘርፍ ተንታኞች እልቆ መሳፍርት የላቸውም። ይሄ ዘመን የኒኩሌር ጦር መሳሪያ የታጠቀ ሀገር የትኛውም ቢሆን ግዙፉን ሀገር ገርስሶና ደርምሶ ማስቀመጥ ይችል የለም ወይ የሚል መረጃ እየወጣበት አፍ ያለው ያግባሽ ወይስ ገንዘብ ያለ ያወጣው ቢሏት የለም አፍ ያለው አዋለች አሉ። አፍ ያለው ጤፍ ይቆላል ይላሉ ኢትዮጵያውያኑ። የነገር መውጫና መግቢያውን የሚያውቅ ለማለት ነው። በውሸትም ሞግቶ የሚያሳምንና የሚያሸንፍ ከዚያ ሰገነት ላይ የሚቆም እሱን ለማሳየት ነው። ነገር ግን የኋላ ኋላ እውነት አሸናፊ ሆኖ እንደሚወጣ ከየትኛውም ታሪክ ዘልቆና ጠልቆ መገንዘብ ይቻላል። ዛሬ ሩሲያና ቻይናን ከጃፓን ጋር ውስጥ አምደው የያዟቸው የሴንካኩና የኪሪል ደሴቶች መጨረሻቸው መፍትያቸው አልተዘጋም፣ ወይም የመፍትያቸው ጉዳይ ተገኝቶ ውዝግቡ አልተዘጋም፣ ወይም ደግሞ ገና ጦርነት ይጠብቃል ማለት ነው። ከዚያው አውጣቸው። ዛሬ አሜሪካ ፍደዋን ያበዛው የዓለም ውጥንቅጥ ወይም ምስቅልቅል ቋጠሮና የሳጨቀጨቅ ልትገፋው ቀርቶ ልትቆጥረው ይከብዳታል ነው የሚባለው። ነገሮች ሁሉ እየከረሩና እየሰፉ እየገፉ ወደ አፍንጫዋ ተጠግተዋታል ይሏታል። እንዴት ለሚለው ጉዳይ ደግሞ አሜሪካ በምስራቅ አውሮፓ ወይም ባልካን ቀጠና የሩሲያና የዩክሬንን ጦርነት ፈቀቅ ማድረግ አልቻለችም፣ ወይም መፍትሄ መስጠት አልቻለችም በፎከረችበት አፏ። መጀመሪያ ወቁኝ ወቁኝ፣ በኋላ ደብቁኝ ይላሉ ኢትዮጵያውያኑ። ትራምፕ የለም፣ እኔ ነኝ የዘመኑ ሐዋርያ ቀድሞ ምን የተመርጨ ቢሆን በባይደን ዘመን ይህ ጦርነት አይቀሰቀስም ነበር። አሁንም ቢሆን በ24 ሰዓት እፈተዋለሁ ምን ችግር አለ ሲሉ ፎክረው የዳነቱለትን የሩሲያና ዩክሬንን ጦርነት መፍታት ቀርቶ ሊነኩት አልቻሉም ነው የሚባለው። የሩሲያው ቆፍጣና ሰው ቭላዲሚር ቭላዲሚሮቪች ፑቲን ነገር ያውቃሉ ይሏቸዋል። በእርግጥም የኬጂቢው ቁንጮ ሰው ናቸው። ከችግኝነት እስከዚህ የዛፍ ግንድነት አድርሷቸዋል ነው የሚባለው ኬጂቢ የሩሲያው ሁነኛ የስለላ ተቋም እናም ፑቲን በምዕራባያኑ ተሸንፈው መንበርከክ የማያስቡ የማይታሰባቸው ሰው ናቸው ያንገፈግፋቸዋል ይሏቸዋል ስለዚህ አሜሪካ ትሁን እንግሊዝ ወይም ፈረንሳይ ምዕራባያኑ ኔቶም ቢሆን ፎከረ ዳነተ ተልባ ቢንጫጫ በአንድ ሙቀጫ ነው ግቡና እንሞካከር ሲሉ ፑቲን ዛሬም ሁለት ፊት የተሳለ ሰይፋቸውን ይዘው አፍጥጠው ቆመዋል ነው የሚባለው ከሹምና ከመጥረቢያ ፊት ዞር ማለት ነው ይላሉ ኢትዮጵያን አበው የተቆጣን ሰው ከተቆጣ እሳት መለየት እንዴት ይቻላል? ከባድ ነው። እሳት ሲቆጣ ሰደድ ነው የሚሆነው፣ ሰው ሲቆጣ ገዳይ ይሆናል ወይም አጥፊ። ስለዚህ ከዚህ ሁሉ ፍጥጫ በምን እንውጣ ስትል ዓለም ብልሃታታ መንትያ መንገድ ላይ ቆማለች ነው የሚባለው አሜሪካ በምስራቅ አውሮፓዊ የባልካን ቀጠናው የሩሲያና የዩክሬን ጦርነት ብቻ በዚያ ላይ ብቻ አልቆመችም። በአፊጠፉ በለፈለፉን ሆኖ ኢራንን ከአስራ አምስት ቀን በፊት እኛ በምናሳይሽ መንገድ በኒኩሌር ፕሮግራምሽ ከተግባባሽ ተግባቢ፣ ተስማሚ ያለበለዚያ ግን የቦምባ በላይ በላሻል ማለታቸውን ተከትሎ ኢራንን በብቻዋ እኔስ ማነኝና ስትል እየዳነተች ነው እየፎከረች ነው እየዛተች፣ እያስጠነቀቀች ነው። ለአፍ ኬላ የለውም ይላሉ አበው። ምን ችግር አለ? የማታ አፍ ከበረት ይሰፋልም ይላሉ። በሌላም በኩል ገዳይ ሲያረፍ ድሟችን ቀዣቀዣ አል ይላሉ። ከነገሩ ጦም ይደሩ ይሉ የለ እንደ ኢትዮጵያኑ ምን አለ። ስለ ሰላም ስለ ዓለም ሰላም ሲባል ሁሉም የድርሻውም ቢያደርግ፣ ሁሉም እኩል እኩል ቢያዋጣ፣ ሁሉም እኩል እኩል መንገድ ቢመጣ፣ ይሄ አይሆንም። ስለ ሰላም የሚዘምሩ ስለ ሰላም የሚሰብኩ ኃይሎች ዛሬ በጠንቀኛነት የተፈረጁ እስኪመስል ድረስ ምድራችን ቦታ አታድላቸዋለች፣ ቦታ ከልክላቸዋለች የሚሉት ብዙዎች ናቸው። ኢራንና አሜሪካ የፊታችን ቅዳሜ በኦማን ተገናኝተው ሊመክሩ የልኡካን ቡድኖቻቸውን የሚመሩትን ሁሉ ሰይመዋል ነው የሚባለው። በኢራን በኩል የውጭ ጉዳይ ሚኒስትሩ አባስ አራግቺ፣ በአሜሪካ በኩል ደግሞ በመካከለኛው ምስራቅ ቀጠና ጉዳዮች የትራምፕ ልዩ መልእክተኛው ስቴቭ ዊትኮፍ የልኡካን ቡድኖቻቸውን አስከትለው በኦማን ምድር ቁጭ ብለው ሊመክሩ ነው እው ተብሏል። ኢራን በሶስተኛ ወገን ነው የምደራደረው ብላለች። አሜሪካ ግን ቀጥታ ልንመክር ነው፣ የምን ወደ ወዲህ ነው። ያለበለዚያ ግን ዛሬም እሳታችን ነዷል፣ ምንም ንክች አባቢ ለዋለች አንመለስም። የተመዘዘው ሰይፍ ወደ አፎቱ እስኪገባ ድረስ አንድም ኢራን አቤት ለቤክ መርሃባ ብላት ሰጥለጥ ብላ ወደምናሳያት መንገድ መግባት አለባት፣ ሁለትም ሌላ ነውና ምርጫዋ ያንን እሳት ትቀለባለች ሲሉ ዛሬም አስጠንቅቀዋል ትራምፕ። እውን አሜሪካና ኢራን በኦማኑ ስብሰባ በኦማኑ ድርድር የፊታችን ቅዳሜ ቢስማሙና ቢግባቡ ኢዝራኤልስ በዚያ ተግባብተዋልና የእኔ ጉዳይ ችግር የለውም ብላ ትቀመጣለች ወይ ሌላ ጥያቄ ነው ጥያቄ ብቻም አይደለም ኢዝራኤል ተውኝ ብቼን ለኢራን አላንስም አደባያታለሁ ስትል ብዙ ጊዜ ዝታና ፎክራ አስጠንቅቃለች ኢራንም ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ከኋላ ሰሜን ኮሪያ ሩሲያና ቻይና አሉ ለማለት ነው ኢዝራኤልም አሜሪካ አለች። ከአሜሪካም ውጪ አሜሪካችሁ ያዝበል ካለችው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የአሜሪካን ዶላር እንደ ማርና ቅቤ አጣጥሞ ልሷልና ምን መኝታ መቀመጫ አለው? በቀጥታ ዘሎ ይገባታል። ይሄ ነው ጉዳዩ። ወዴት ነው የሚሄደው? መጨረሻው? ሁለቱ ጎራዎች የምዕራቡና የምሥራቁ ጎራ ጥርስ ለጥርስ ከተያያዙ ያ ጦርነት ስያሜው የዓለም ጦርነት በሌላም መጠሪያው የኒውክለር ጦርነት ያ ነው የሚሆነው፣ መጨረሻው ሲባል የምድሪቱ መጥፊያ መታረጃ ሰይፍ። ያንን ቀን አያምጣው፣ ያንን ቀን የያዘው በሩቁ ያርገው የሚሉት ደግሞ በሦስተኛ ወገንነት በሌላ ረድፍ ተሰልፈው ለሰማዊ አምላካቸው ተማጽኗቸውን እያቀረቡ ነው። ዴር አር ኖ ሲስፋር ን ኢራንስ ግሎባል ወር ኦን ጀውስ ይላል። ኢራን በአይሁዳውያን ላይ የከፈተችው ጦርነት በምንም አይነት የተኩስ አቁም ስምምነት ሊበርድ ወይም ሊቆም አይችልም። ኢራን እስራኤልን ጨርሶ ሳላጠፋ አልቀመጥም ስትል ደጋግማ ምላ ተገዝታለች። ይሄ ቃሌ ነው፣ ለሰማይና ለምድር የገባሁት ቃል ነው ነው የምትለው ኢራን። እንደውም እኮ ሰሞኑን በሰራ ነው የኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅት ላይ ሐማስ፣ የለም አንቺ አትልፊ፣ እስራኤልን ማን ያበጥር ያንገዋልዬ ለይቼ አስተኛታለሁ? የመጨረሻውን እንቅልፍ ሰጣታለሁ ሲል እንደ አውሮፓውያኑ አቆጣጠር በ2021 500 ሚሊዮን ዶላር ብቻ ስጪኝ እስራኤልን በሁለት ዓመት አስወግዳታለሁ፣ ከምድሪቱ ገጽ አጠፋታለሁ ብሎ እንደነበር ጥያቄውን የሚያቀርበው ነፍሳቸውን ይማረውና በሟቾቹ በሐማስ ከፍተኛ መሪዎች በሞሐመድ ደይፍና በያህያ ሲንዋር አንደበት እንደነበር መገለጡን አይተናል። ኢራን ምንም ቢሆን እስራኤልን ሳላጠፋ አልቀመጥም እስራኤል ደግሞ ምንም ብቀጥን ጠጅ ነኝ አለ እንደ ተባለው፣ መጠጥ የለም። እኔ የሲጋራ ቁሪ አይደለሁም፣ በሁለት ጣት ተመጥጬ ተተፍቼ የምጠፋ አይደለሁምና ለዚህ ጉዳይ እዚህም ቤት እሳት አለ፣ እገድላለሁ ሲሉ መሞት እንዳለ እንዴት ዘነጋሹ? ስትል አይሁዳዊቷ ሀገር ኢዝራኤልም ባለ ሁለት ፊት ሰይፏን ስላ አንገት እያደነች መሆኑ ይነገራል። አሜሪካና ኢራን ታዲያ የፊታችን ቅዳሜ በኦማን ምድር ተቀምጠው ቢዶልቱ ተስማማን ብለው ተቃቅፈው ቢሳሳሙ እንኳን ኢዝራኤል ትገታ ይሆን ወይ የምድሪቱ የመላው ዓለም ጥያቄ ነው። ውድ ኤንቢሲ ተመልካች አድማጮቻችን፣ የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም